ሌይኩም ረሕመቱላሂ ወበረካቱ ውድ ኢትዮ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን፣ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? ቆይታ ሁሉ ሰላም፣ እኛ አለን፣ አልሐምዱሊላህ። ተጠፋፋን። ዛሬም ደግሞ በአዲስ ቪዲዮ መከናጊ ድዋቢያ እንደት ተለመደው ጨዋታና ያመጣ ነው። ዛሬም ኢንሻላህ አሪፍ ሪስጨዋታነውዛሬ ደስ የሚል ጨዋታ ነው ያመጣ ነው። ጨዋታችን ጥያቄና መልስ ነው ማለት ነው። ግን መጀመሪያ ቪው እይታ አይደለም ላይክ ያደርጉ ሲያደርጉ ቪዲዮዎችን ከደረሳችሁ አበረታቱን ላይክ ያደርጉት፣ ከዛም ቪው እንዲጨምር ማለት ነው። አዎ ላይክ አድርጉልን እኛ ቪው ነው ያደለን። በነገራችን ላይ በእርግጥ አዲስ ጀማሪዎች ነው ግን ደግሞ ቢሆንም ብታበረታቱ ደስ ይለናል። የምር አበረታቱን፣ ላይክ አድርጉልን፣ ኮሜንት ደግሞ ስጡኝ። ማለት ኮሜንት ጥሩ የሚሆን መጥፎ ምንቀበላለን። ለምን ለእኛ እንትን ነው ብርታት ይሆነናል ማለት ነው። እና ቪዲዮችን ከደረሳችሁ ቪው እንዲሁም አለው ላይክ እኮ የለውም ላይክ እኮ አይከፈልበትም። ላይክ አድርጉ ቪው እንዲጨምር ሰው ጋር ሌላ ሰው ጋር እንዲደርስም እንደዚሁ ሼር ጓደኞቻችሁ ምናምን ምንም የሚጎዳችሁ ነገር የለም። ለእኛ ግን ዋጋ አለው ላይክ የምታደርጉት ነገር ማለት ነው እና እስኪ ወደ ጨዋታ ሚሄድ እሺ። ጨዋታችን ጥያቄ አውጥቻለሁ እኔ እሱም አውጥቷል ዘጠኝ ጥያቄ አውጥቻለሁኝ። ጥያቄ ማለት ነው ያው ራሴን በተመለከተ ነው እኔን ማለት ነው። ስለዚህ ካላወቀ ዱቄት አለ እዚያ ዱቄት ላይ ይታያችሁ ይችላል። ያው በስልክ ነው የምንቀርጸው ድምጻችን ራሱ ሩቅ ነው ምናምን ብላችሁ ኮሜንት ላይ በስልክ ስለሆነ ድምጻችን ይርቃል። እና ደግሞ እንትን ይሄ ቪዲዮአችን ላይ ይታይ ይችላል በደንብ ማለት ነው። እና ካላወቅ ዱቄት ነው የምቀባው እኔ ካላወቁ። እሺ ብለሽ አው ስለኔ የሚወደው እና የምጠላው ቤት እጠይቅሻለሁ። ታው ሻታት አልቀባሽም

ታወቅ አልነካህም ማለት ነው። ካላወቅኩ ደግሞ ትቀብኛለሽ፣ ችግር የለውም ሲጀመር ሰላም ማጥሽ ሁሉን ነገር አቃለሁ ተስፋ አደርጋለሁ። እሺ አሁን ወደ መጀመሪያው ጥያቄ ነው የምሄደው። የመጀመሪያው ጥያቄ እኔ ለቤተሰቦቼ ስንተኛ ልጅ ነኝ? ለቤተሰቦቼ መቼም ታውቃለህ

ጥያቄ። እኔ በጣም የምወደው የከለር አይነት ላንወለ በጣም የምወደው ከለር ብዙ ጊዜ እንደውም ልብስ ራሱ ስገዛ በጣም ብዙ ጊዜ ዘወትራለሁ ጥቁር ከለር ደስ ብዙ

ፒዛ ተወጃለች። አሁን ጠራኸው ግን ከሻወርማ ተወጃለች። አንዱን ነው የተባልከው። ሶስቱን ማ ተወጃለች እወዳለሁ፣ ግን አንዱ በጣም ሚጣና ቢ ማለት ነው እንዴ። አንዱን ነው ፒዛ በጣም ነው የምወደው ነገር

ይሄ አይባልም። ይሄ ምስር እሺ፣ ምስር አዲስ ማለት ነው። አዲስ አሉት። በጣም ነው የማልወደው ግን ነው የሚፈልገው መኪና ከለሩ ነው ከለሩ ከውሹ ወዲው ይምሱ ኬፍ። የመኪና ስም አውቃለሁ? እናንተ እኔ መኪና ስም እንዴት ነው የማውቀው? ነግረኸኛል። ግን የመኪና ከለር አይደለም፣ አይነቱ እንትን ነው፣ የጀብ መኪና ጀብ ነው

የምጠላው የምጠላው ነገር ምክንያቱም የሆነ ባህሪ ያለኝች የሚጠላው ሴቶች እንከራከር የለ ስለምከራከር አንድ ነገር ላይ። እናንተም ባሎቻችሁ እንደሚጠሉ ኮሜንት ላይ አስቀምጡልን። ሴቶች እኔ ነው ጥብስ። አይ አይ አይ ነው። የተደሰትኩበት ቀን መቼ ነው? ማለቴ ምን ቀን ነው?

እኔ በጣም የምጠራው ነገር ካንተ ማለት ነው፣ የሆነ ነገር እያወቅህ ትከራከረኛለህ። እያወቀ ተከከረ እንደሆንኩ እያወቀ ማለት ነው። ያ ግን በጣም ነው የሚከራከረኝ።